ከቤታቸው አይጥ መንጋ ሲወጣ ትመለከታለች። በዛም ቅጽበት ቤታቸው ሙሉ ለሙሉ ይፈርሳል። ምሽትም ላይ ጋዜጠኞች ወደ ቤታቸው በመምጣት አባቷን ስለተፈጠረው ነገር ይጠይቁታል። ሚዲያውም በአሁን ሰዓት ቤት አልባ ቤተሰቦች መሆናቸውን ገልጾ መረጃው በፍጥነት ይሰራጫል። በቀጣይ ቀን የትምህርት ቤት ተማሪዎች ዜናውን ስለሰሙ ሽኒን ለመርዳት በማሰብ የክፍሏ ተማሪዎች አንድ ላይ በመሆን ገንዘብ ማሰባሰብ ይጀምራሉ። በሰዓቱም ሺኒ ራሷን ሸፍና በመደበቅ ወደ ትምህርት ቤት ለመግባት ስትሞክር፣ ተማሪዎችም ጎትተው ብሮ ወደሚሰበሰብበት ይወስዷታል። እሷም የሚያደርጉትን ነገር እንዲያቁሙ እየነገረቻቸው እያለ በዚህ መሃል ጊሽ በቦታው ደርሶ አባቷ ርካሽ ቤት መግዛት እንዳልነበረበትና ትክክል እንዳልሰራ ይነግራታል። ሺንም በጣም በመናደድ ለአባቷ መከራከር ትጀምራለች። አባቷ ርካሽ ቤት የገዛው እሷን የተሻለ ትምህርት ቤት ለማስተማር እንደሆነ በመናገር ጥሩ ውጤት ማምጣት የሰዎች ማነት መለኪያ እንዳልሆነ ትገልጽለትና በሚቀጥለውም ከሱ ስም ቀጥሎ የእሷ ስም እንደሚጻፍና ጎበዝ ተማሪ እንደምትሆን በሁሉም ተማሪዎች ፊት ቃል ገብታለች። ተናዳ ተናዳጥላው ትሄዳለች። ከዛ ከአባቷ ጋር በመሆን የቀረቃቸውን እየሰበሰቡ ሁኔታ ሁኔታው እስኪመቻች ድረስ የአባቷ ጓደኛ የሆነው አሊ ቤት መሆን እንደሚችሉ እንደነገረውና እዛ እንደሚሄዱ ይነግራታል። ተያይዘውም ወደ አሊ ቤት ይሄዳሉ። እዛ እንደደረሱ አሊና ባለቤቱ ኤሚ ሆነው በጥሩ አቀባበል ተቀብሏቸው ወደ ቤት ያስገቧቸዋል። ሺንንም ከትንሹ ልጃቸው ጋር ካስተዋወቋት በኋላ ኤሚም ሺንን ለጊዜው የምታርፍበትን ክፍል ልታሳያት ይዛ ትሄዳለች። በዚህ መሀል እናትየዋ እሷ የምትማርበት ትምህርት ቤት የእሷ ታላቋ ልጅ እንደሚማርና በጣም ጎበዝና ታዋቂ እንደሆነ በመግለጽ በእሱ እንደሚኮሩ ትነግራታለች። ሀብታም እንደ ሺን አይነት ልጅ ቢኖራት ደስ እንደሚላትና ጓደኛ መሆን እንደሚችሉ ገልጻ በቀልድ መልክ አንድ ቀን ምናልባት የልጇ ሙሽራ ልትሆን እንደምችል ትነግራታለች። በዚህ ሰዓት ሺን ትምህርት ቤታቸው የምትወደው ልጅ እንዳለ ነግራት ወደ ክፍሏ ትገባለች። በክፍሉ ውስጥም የጊሽን ፎቶ አግኝታ ለማቃጠል ትሞክራለች። ቢሆንም መጨከን ያቅታታል። ሙሉ ክፍሉን በጊሽ ፎቶ የተሞላ ነበር፣ ትራሱና አንስሏም ሳይቀር። ከዛ በድንገት ጊሽ ወደ ሺን ክፍል ይመጣል። እሷም የናሊ ልጅ መሆኑን ትገነዘባለች። ጊሽም ወደ ውስጥ በመግባት የእሱ ፎቶ ያሉበትን ነገሮች እንድሰጥ ጠይቋት ለማንሳት ሲሞክር ሺንም ትከለክለውና የእሷ እንደሆኑ ትነግረዋለች። ጊሽም ልክ እንደሆነች በመግለጽ የእሱ ጉዳይ እንዳልሆነና አንድ ቤት ቢኖሩም እንደማይመለከተው ነግሯት ክፍሉን ለቆ ይወጣል። በማግስቱም ጊሽ ወደ ትምህርት ቤት በሳይክሉ ሊሄድ ሲል እናቷ አስቁማው በዛውም ሺንን ይዟት እንዴት ትነግረዋለች። ከዛ ሺንም ከኋላ ተቀምጣ ይሄዳሉ። በዚህም ሺን በጣም ደስ ይላታል። ነገር ግን ጊሽ ግማሽ መንገድ ላይ ሳይክሉን አቁሙት አንድ ቤት እንደሚኖሩ ለማንም እንዳትናገር ያስጠነቅቃትና ከሷ አምስት ሜትር እንድትርቅ በመግለጽ ጥሏት ይሄዳል። ሺን በትምህርት ቤት ቤት ውስጥ እያለች ኤሚ የጊሽን አስቂኝ ቪዲዮ ትልክላታለች። እሷ ማይታው ትስቅና ለጊሽ ትልክለታለች። እሱም ከተመለከተው በኋላ ሺንን ከክፍሉ ያስጠራታል። ተማሪዎች በዚህ በጣም ይገረማሉ።